ሞዴል ብሎክ ፈጠራ ስራ ከዘጠና ቀን እቅዳችን ውስጥ አንዱና ዋነኛው አድርገን ነው የምንወስደው። ይህንም መነሻ ያደረግ ነው እንግዲህ በሀገር አቀፍ ደረጃ የዘጠና ቀናት የንቅናቄ እቅዶች ተዘጋጅተዋል። እንደ ሀገር አዲስ ሳቤ አዲስ ምልከታ የምንፈጥርበት ጊዜ ነው ተብሎ የተያዘ እቅድ መኖሩ ምክንያት እንደ አዲስ አበባ እኛም አንዱና ዋነኛው አጀንዳ አድርገን የያዝነው የሞዴል ብሎክ ፈጠራን በተመለከተ ነው። በዚህ የሞዴል ብሎክ ፈጠራ ውስጥ እንግዲህ ከዚህ በፊት የነበረው ስራችን በጣም ፍራግመንትን ነበር። ሁሉም የራሱን ሞዴል መፍጠር፣ ጽዳት የራሱን ሞዴል፣ አረንጓዴ ልማት የራሱን ሞዴል፣ ህብረተሰብ ስራፎ የራሱን ሞዴል እንደዚህ እየተባለ ፍራግመንት ለሆነ ነበር የሚሰራ የነበረው። በዚህ የጠናቀን እቅድ አንዱ ያተረፍነው ነገር ብለን የምናስበው በተሟላ የተቀናጀ ሞዴል ብሎክ መፍጠርን በተመለከተ ነው። ሀያ ሶስት ቼክሊስቶች ተዘጋጅተው እነዚህን ቼክሊስቶች ያሟሉ ብሎኮች ናቸው ሞዴል ብለን ምንፈጥራቸውና ከዛ በኋላ ለደረሰ ሀንድኦቨር አድርገን የምንወጣው በሚል ንቅናቄውን የጀመር ነው። ሞዴል ብሎክ ማለት ህንፃዎችን በቀለም ማሳመር ብቻ ሳይሆን የሰዎችን ማህበራዊ ትስስርን ማጠናከር አካባቢን የጋራ ሀብት አድርጎ መጠበቅን የሚጨምር ሲሆን በዚህም ሞዴል ብሎክ የመፍጠር የንቅናቄ ስራዎችም ጽዱ፣ ውብና ማራኪ የሆኑ በርካታ ሞዴል ብሎኮችን መፍጠር ተችሏል። ከተማችን ገጽታን ቀይር በምንልበት ጊዜ በእነዚህ ሞዴል በምንላቸው ብሎኮች አካባቢ የምንሰራቸው ስራዎች ናቸው። አንዱና የመጀመሪያው በነዚህ አካባቢዎች ላይ ጽዱና ውብ መሆን መቻል አለባቸው የሚል ነው። እንግዲህ ጽዱ ቦታዎች መኖር መቻል አለባቸው። እነዚህ ጽዱ ቦታዎች ደግሞ በአረንጓዴ መሸፈን መቻል አለባቸው። መሰረተ ልማት የተሟላላቸው መሆን መቻል አለባቸው። ስታንዳርድ የከተማን ስታንዳርድ ቀለም የተቀቡ መሆን መቻል አለባቸው። በነዚህ ብሎኮች መካከል ባሉ ክፍት ቦታዎች ላይ ደግሞ ልጆች መጫወቻ ወይም ለርሊ ቻይልድሁድ ፕሮግራሞችን ሰፖርት የሚያደርጉ የፓብሊክ ስፔስስ መኖር መቻል አለባቸው። ፕላን የተጠበቀባቸው አካባቢዎች መሆን መቻል አለባቸው። ሞዴል ብሎኮች የአዲስ አበባ የልማት አዲስ መልክ ሆኗል። በእነዚህ ብሎኮች ውስጥ ተስማሚ የመኖሪያ አካባቢ የተፈጠረ ሲሆን ለአብነትም ቦሌ ልደታና አዲስ ከተማ የሚገኙ የተቀናጁ ሞዴል መንደሮች ምሳሌ ሆነዋል። በዚህ የሞዴል ብሎክ ስራ ውስጥ ነዋሪው የራሱን አካባቢ ምቹ ለማድረግ በአንድነትና በመተባበር ያደረጉት ጥረት ለአካባቢው መለወጥ መነሻም ሆኗል።